የኦሮሞ ብሔረሰብ አስተዳደር ገንዘብ መምሪያ በበጀት ዓመቱ ከ2 ነጥብ 3 ቢሊዮን ብር በላይ የካፒታል ስራዎችን መስራቱን አስታወቀ። መምሪያው ከወረዳዎችና ከከተማ አስተዳደሮች ጋር የሁለተኛ ሩብ ዓመት እቅድ አፈጻጸሙን በከሚሴ ከተማ ገምግሟል። መረጃው የብሔረሰብ አስተዳደሩ የመንግስት ኮሚኒኬሽን ነው። ሳሙኤል አማረ እንደሚከተለው ያቀርበዋል። በበጀት ዓመቱ ከ2 ነጥብ 3 ቢሊዮን ብር በላይ የካፒታል ስራዎች እየተሰራ እንደሚገኝ የኦሮሞ ብሔረሰብ አስተዳደር ገንዘብ መምሪያ አስታውቋል። መምሪያው በስሩ ከሚገኙ ወረዳዎችና ከተማ አስተዳደሮች ጋር የሁለተኛ ሩብ ዓመት እቅድ አፈጻጸሙን ገምግሟል። በብሔረሰብ አስተዳደሩ በጀት እንዲጸድቅና በእቅድ እንዲመራ ተደርጓል ያሉት የመምሪያው ኃላፊ አቶ አብዱ ሙሄ በጀት አስተዳደሩን ከመንግስት በተጨማሪ የተለያዩ 25 መንግስታዊ ያልሆኑ ድርጅቶች 42 ሚሊዮን ብር የሚጠጋ ሀብት በዞኑ ጥቅም ላይ እንዲውል አድርገዋል ብለዋል። በዚህም በጀት ዓመት 25 አካባቢ የሚጠጉ ድርጅቶች ከ35 በላይ ፕሮግራሞችን ይዘው 402 ሚሊዮን አካባቢ ሀብት ይዘው እንቅስቃሴ እያደረጉ ያለበት ከዚህ በፊት ከነበሩት ዘመናት በ50% እጥፍ አምጥቶ ሀብታቸውን እያፈሰሰቡ ያለበት ሁኔታ ነው ያለው። በበጀት ዓመቱ በብሔረሰብ አስተዳደሩ ከ2 ነጥብ 3 ቢሊዮን ብር በላይ የካፒታል ስራዎች ወደ ተግባር መግባታቸውን የገለጹት ኃላፊው የተሻለ አፈጻጸም እንዲኖር ድጋፍና ክትትል እየተደረገ መሆኑንም ተናግረዋል። የሴፍትኔት ካፒታል ፕሮጀክቶችም ከቅድ በላይ መፈጸማቸውን አክለዋል። ከ2 ነጥብ 3 ቢሊዮን በላይ በዞናችን የካፒታል ስራዎች ወደ ስራ እንዲገቡ ነው እየተደረገ ያለው ይህንንም በጥሩ አፈጻጸም እንዲሄዱ ከዞን አስተባባሪ ጀምሮ እስከ ወረዳ አስተባባሪ ድረስ ይህንን የካፒታል ስራን ለመደገፍ ጥረት እየተደረገ ነው። ሁለተኛው ከሴፍትኔት አንፃር ካፒታል ነው። የመጣውን ሀብት አሟጠን በወቅቱ ወደ ስራ ያስገባንበት ሂደት ነው ያለው። ያውም መቶ አንድ ፐርሰንት ፈጽመናል ከመጣለን ሀብት አንፃር። የደዋ ጨፋ ወረዳ ገንዘብ ጽህፈት ቤት ኃላፊ አቶ ኤፍሬም ጌቱ በዘንድሮ ዓመት የግዢ ጨረታን ግልጽ በማድረጋቸው ከዚህ በፊት የሚቀርቡትን ቅሬታዎች መቅረፍ እንዳስቻለ ገልጸዋል። የውስጥ ኦዲት ስራውና የክትትልና ድጋፍ ስራው የተሻለ መሆኑንም ተናግረዋል። አንዳንድ በውስን ጨረታ በሾፒንግ የምናደርጋቸው ቅሬታ ሲቀርብበት ነበርና ዘንድሮ መቶ ፐርሰንት ማለት ይቻላል በግልጽ ጨረታና ሁሉን አሳታፊ የሆነ ጨረታን ያከናወኑ ይህም ከተጠቃሚዎች ግብዓት አግኝተናን ጥሩ እንደሆነና ይህም ወደፊት ቀጣይነት ሁሉም ወረዳዎች በዚህ አይነት ሚንስ ነው የፈጸምኑ ከውስጥ ኦዲት አኳያም ኦዲት እየተደረገ ጥሩ ሽፋን እየተሰጠና ተጠያቂነትን እያሰፈን ያለበት ሁኔታ ስላለ ይህም ጥሩ ስራ እየተሰራ ያለበት ሁኔታ አለ። በዘንድሮ ዓመት 16 የካፒታል ፕሮጀክቶችን አቅደው 11ዱን ማሳካታቸውን የገለጹት የባቲ ከተማ ገንዘብ ጽሕፈት ቤት ኃላፊ ወይዘሮ ሰሚራ መሐመድ ከእነዚህ ውስጥ ሰባ በመቶ የሚሆኑት ለስራ ዕድል ፈጠራ ውለዋል ብለዋል። እቅዳችን በሲአይፒ ያጸደቅናቸው 16 የካፒታል ፕሮጀክቶች ናቸው። ከ16ቱ 11ዱን ወደ ስራ ገብተናል። ቀሪ አምስቱ ሂደት ላይ ነው ያሉት። ስለዚህ የስራችንን ሰባ ፐርሰንት ለከተማ አስተዳደሩ ስራ ዕድል ፈጠራ ለወጣቶች ቅድሚያ ሰጥተን እየሰራን ያለ ነው። ጠናቀቁ የደረሱ ፕሮጀክቶችን ጭምር ስላሉ በጊዜና በጥራት ግዢዎችን መፈጸም የተከማቸ ሀብትን ለማዳን እንደሚያግዝ ኃላፊዎቹ ተናግረዋል።